ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምናላችሁ። ይህ የጥቅምት 9 2018 ዕለታዊ ወቅታዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። በመጀመሪያው መረጃችን ከግብርና ታክስ ጋር በተያያዘ አስደሳች መረጃ አመሻሹን ይፋ ሆኗል። በዚህ መሠረት ነባሩ ግብርና ታክስ ሊቀየር ስለመሆኑ አዲስ ረቂቅ አዋጅ፣ አዲስ መመሪያ ተግባራዊ ሊደረግ መሆኑ ተሰምቷል። ከዚህ ጋር ተያይዞ ሙሉ መረጃውን ይዘናል። በሌላ በኩል የዩኒቨርሲቲ ምደባን በተመለከተም መግለጫ ወጥቷል። በዚህ መሠረት ሪሚዲያ ያለፋችሁ ተማሪዎች የመግቢያ ቀኑ ይፋ ሆኗል። የት አካባቢ ነው? ሙሉ መረጃውን ይዘናል። በሌላው መረጃችን ከፍቃድ አሰጣጥ ጋር በተያያዘ በዛሬው ዕለት አዲስ መረጃ ተሰምቷል። ይህም ለባለሀብቶች አዲስ የፍቃድ አሰጣጥ ስለመጀመሩ ማውቀናል። ሙሉ መረጃና ሙሉ ዝርዝሩ እናደርሳለን። ይህንና መሰል መረጃዎችን በዚህ ምሽት ወደ እናንተ የምናደርስ ሲሆን ቪዲዮን፣ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆየው። እንግዲህ ክቡራን ተመልካቾቼ አመሻሹን የወጡትን ትኩስ መረጃዎች ነው። በተለይ ከግብርና ታክስ ጋር በተያያዘ አዲስ ረቂቅ አዋጅ፣ አዲስ መመሪያ በመላው ሀገሪቱ ላይ ተግባራዊ ሊደረግ ስለመሆኑ በዚህ ሰዓት ይፋ ሆኗል። የሱን ሙሉ መግለጫ እንግዲህ ወደ እናንተ ከማድረሳችን በፊት ግን የዩኒቨርሲቲ ምደባን በተመለከተ ሙሉ መግለጫውን ላሳውቃቸው። በ2018 ወሎ ዩኒቨርሲቲ አዲስ የተመደባቸው የመጀመሪያ ዓመት መደበኛ ተማሪዎችና በ2017 የአቅም ማሻሻያ ትምህርት ወይም ሪሚዲያ ፕሮግራም ተምራቸው ያለፋቸው ተማሪዎች መግቢያ ቀኑ ከጥቅምት 2 ቀን 2018 እስከ ጥቅምት 21 2018 መሆኑን ዩኒቨርሲቲው በዚህ ሰዓት ይፋ አድርጓል የመዝገባ ቦታው የተፈጥሮ ሳይንስ ተማሪ በኮምቦልቻ ግቢ የማህበራዊ ሳይንስ ተማሪ በደሴ ግቢ። ለምዝገባ ስትሄዱ ልትዟቸው የሚገቡት የ12ኛ ክፍል ሰርተፍኬት ዋናውና ኮፒውን፣ ከ9 እስከ 12ኛ ክፍል ትራንስክሪፕት ዋናውና ኮፒውን፣ የ8ኛ ክፍል ሰርተፍኬት ዋናውና ኮፒውን 2 3 በ4 መጠን ያላቸው ፎቶግራፍ፣ እንዲሁም አንሶላ፣ ብርድ ልብስ፣ ትራስና የስፖርት ጥቅ ይዛችው መቅረብ ይገባችኋል ይላል። በሌላው መረጃችን በዛሬው ዕለት አመሻሹን ከግብርና ታክስ ጋር በተያያዘም አዲስ ረቂቅ አዋጅ አዲስ መመሪያ ሊጸርቅ ስለመሆኑ ይፋ ሆነዋል። የሚኒስትሮች ምክር ቤት ያዘጋጀውና ሪፖርተር የገንዘብ ሚኒስቴር ድረገጽ ላይ ተጭኖ የተመለከተው የኢንቨስትመንት ማበረታቻ ረቂቅ ደንብ በልዩ ልዩ የኢኮኖሚ ዞኖችና ከኢኮኖሚ ዞኖች ውጭ ለሚሰሩ ኢንቨስተሮች ስትራክቸር የሚያደርጉ የገቢ ግብር ምጣኔ ማሻሻያ ይዟል ሲል በዚህ ሰዓት ይፋ አድርጓል። በረቂቁ ደንብ ከልዩ የኢኮኖሚ ዞን ውጭ ባለ ኢንቨስትመንት ምርት ወይም አገልግሎት ውጭ የሚላክ ባለሀብት በዚያ ዓመት ግብር በሚከፍልበት ገቢ ላይ አስር በመቶ የንግድ ትርፍ ግብር ይከፍላልም ይላል በሚኒስትሮች ምክር ቤት የኢንቨስትመንት ማበረታቻ ደንብ ቁጥር 517 እዝባር 2014 ከኢንዱስትሪ ፓርክ ውጭ ያለ ኢንቨስትመንት ቢያንስ 50 በመቶ የሚሆነውን ምርቱን ወይም አገልግሎቱን ወደ ውጭ የሚልክ ወይንም ምርቱና አገልግሎትን ወደ ውጭ ለሚልክ ባለሀብት፣ በምርት ወይም በአገልግሎት ግብዓትነት የሚቀርብ ከሆነ ከገቢ ግብር ነፃ የመሆን ማበረታቻ በተጨማሪ ለአንድ ጊዜ ለሁለት ዓመት ከገቢ ግብር ነፃ እንደሚሆን ይደነግጋል። በረቂቅ ደንቡ በልዩ የኢኮኖሚ ዞን ውስጥ ኢንቨስት ያደረገ ባለሀብት ካቋቋመው የማምረቻ ፋብሪካ ምርቱን ወደ ውጭ ሲልክ የግብር ዓመት ግብር በሚከፍልበት ገቢ ላይ የአምስት በመቶ የንግድ ትርፍ ግብር እንደሚከፍል ተደንግጓል። በደንብ ቁጥር 517 እዝባር 2014 ግን ለአንድ ጊዜ ለሁለት ዓመት ከገቢ ግብር ነፃ ማበረታቻ ያገኛልም ተብሏል። በበካይ ጋዝ አመንጪ የገበያ ስርዓት ውስጥ ተሳታፊ የሆኑና በአካባቢ ደህንነት ጥበቃ ባለስልጣን ዕውቅና የተሰጣቸው ኩባንያዎች ስራ ከጀመሩበት ጊዜ ጀምሮ ለአስር ዓመታት ዓመታት ግብር በሚከፍሉበት ገቢያቸው ላይ የ15 በመቶ ወይንም በምርትና የአሰራር ሂደቱ ቢያንስ 50 በመቶ ታዳሽ ኃይል የሚጠቀም ማንኛውም ባለሀብት ሥራ ከጀመረበት ጊዜ አንስቶ ላሉት ተከታታይ አምስት ዓመታት ብቻ ግብር በሚከፍልበት ገቢ ላይ 15 በመቶ የንግድ ታሪፍ ግብር እንደሚከፍል በረቂቁ ላይ ተካቷል። በአዲስ አበባ ከተማና በኦሮሚያ ክልል ሸገር ከተማ አስተዳደር የልዩ ኢኮኖሚ ዞን አልሚና ንዑስ አልሚዎች ግብር ከሚከፍሉበት ዓመታዊ ገበያቸው ላይ ሥራ ከጀመሩበት ቀን ጀምሮ ለሚቆጠሩት 10 ዓመታት የ5 በመቶ የገቢ ግብር ምጣኔ ቅናሽ ይደረጋቸዋል የተባለ ሲሆን ከዚያ በኋላ ባሉት ዓመታት በገቢ ግብር አዋጅ በተደነገገው መሠረት የንግድ ታሪፍ ግብር እንደሚከፍሉ በረቂቁ ሰፍረዋል። በአዲስ አበባና በኦሮሚያ ክልል ሸገር ከተማ አስተዳደር ከሚገኙ ልዩ ኢኮኖሚ ዞኖች ውጭ የተቋቋሙ ኢንዱስትሪዎች ደግሞ ግብር ከሚከፍሉበት ዓመታዊ ገቢያቸው ላይ ስራ ከጀመሩበት ቀን ጀምሮ ለሚቆጠሩት 15 ዓመታት የ5 በመቶ የገቢ ግብር ምጣኔ ቅናሽ እንደሚደረግላቸው ከዚያ በኋላ ባሉት ዓመታት በገቢ ግብር አዋጅ በተደነገገው መሠረት የንግድ ትርፍ ግብር እንደሚከፍሉ ለባለ አክሲዮኖች በሚከፍሉት የትርፍ ድርሻ ላይ የሚከፈል ታክስ ለአምስት ዓመታት ከአማራጭ አነስተኛ ግብር ደግሞ ለአስር ዓመታት ነፃ እንደሚሆኑ በረቂቁ ተደንግጓል። በረቂቁ ደንብ መሠረት ከልዩ የኢኮኖሚ ዞን ውጭ በቆዳና ጨርቃጨርቅ ፋብሪካ አምራች ኢንዱስትሪ በኬሚካልና ኬሚካል ውጤቶች፣ በመሰረታዊ መድኃኒት ትምህርት እና የመድኃኒት ኢንዱስትሪ፣ የመሰረታዊ ብረታ ብረት፣ የመኪና እቃ ማምረቻን ጨምሮ ብረት ያልሆኑ የማዕድን ውጤቶች፣ የኮምፒውተር የኤሌክትሮኒክስ እና የእይታ እቃዎች ኢንዱስትሪ፣ የኤሌክትሪክ እቃዎች፣ የመጓጓዣ ተሽከርካሪና የትራንስፖርት መሳሪያዎች ማምረቻ፣ የእንጨት ውጤቶች፣ የወረቀት፣ የግብርና ማቀናባበሪያ እንዲሁም ሌሎችም የተሰማሩ ባለሀብቶች የተለያዩ መጠን ያላቸው የገቢ ግብር ማበረታቻ ያገኛል። የገቢ ግብር ማበረታቻ መቁጠር የሚጀምረው ባለሀብቱ ስራ ከጀመረበት ወይም የንግድ ስራ ፍቃድ ከወሰደበት ቀን አንስቶ ይሆናል ተብሎ የተደነገገ ሲሆን አግባብ ያለው መስሪያ ቤት ባለሀብቱ ስራ የጀመረበትን የንግድ ስራ ፍቃድ የወሰደበትን ቀን ለታክሱ ባለስልጣን ማሳወቅ አለበትም ይላል። በስራ ላይ ያለው የኢንቨስትመንት ማበረታቻ በውጤት ላይ ያልተመሰረተ መሆኑ ለኢኮኖሚ እድገት አስተዋፅኦ ላላቸው ከፍተኛ ካፒታል ለሚጠየቁ የኢንቨስትመንት መስኮች የተለየ ትኩረት እንደሚሰጥም ገልጸዋል። በስራ ላይ የሚውለው ካፒታል ከግምት ውስጥ የሚያስገባና በውጤት ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት ስራ ላይ መዋል አስፈላጊ ሆኖ መገኘቱ ማበረታቻውን በተመለከተ ተጠያቂነትን ለማጎልበት ከዓለም አቀፍ ተለዋጭ ሁኔታ ጋር እንዲጣጣም ለማድረግና የሚሰጡት ማበረታቻ ቀላልና ግልጽ እንዲሆኑ ማድረግ አስፈላጊ በመሆኑ የሚኒስትሮች ምክር ቤት በኢንቨስትመንት አዋጅ ቁጥር 1180 ዕዝባር 2012 አንቀጽ 17 እና በጉምሩክ አዋጅ ቁጥር 859 ዕዝባር 2006 እንደተሻሻለው አንቀጽ 129 126 መሠረት ደንብ አውጥቷል። የዚህ ድንጋጌ በማዕድን፣ በነዳጅ፣ በተፈጥሮ ጋዝና በኢንቨስትመንት ላይ ያለ ተፈጻሚ እንደሚሆን ደንቡ ማስፈሩን ሪፖርተር ጋዜጣ በዚህ ሰዓት አስነብቦናል። በመጨረሻም ከፍቃድ አሰጣጥ ጋር በተያያዘ አዲስ መረጃ ተሰምቷል። በማዕከላዊ ኢትዮጵያ ክልል በ2018 ሩብ ዓመት 426 ቢሊዮን ብር ካፒታል ላስመዘገቡ ባለሀብቶች ፍቃድ መሰጠቱ ይፋ ሆኗል። ባለሀብቶቹ ፍቃድ የወሰዱት በ77 ፕሮጀክቶች እንደሆነ የክልሉ ኢንቨስትመንትና ኢንዱስትሪ ልማት ቢሮ አስታውቋል። እንደዚያ ዘገባ ፍቃድ ከተሰጣቸው የኢንቨስትመንት ፕሮጀክቶች 13ቱ ዲያስፖራ ባለሀብቶች መሆናቸው ተገልጿል። እንዲሁም 3 ቢሊዮን 856 ሚሊዮን 168239 ብር ካፒታል ያስመዘገቡ 50 ኢንቨስትመንት ፕሮጀክቶች መስፈርት ማሟላታቸው ነው። በዚህ ሰዓት የወጣው ሪፖርት ያስነበበን መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸርሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ